ሃይላንድ ውሃ ባይኖር አልኳችሁ። ከምጠጣ ይልቅ ነ ሰውነት ጽዳት የምጠብቀው ለራሴ፣ ማንም አብሮኝ ስለተኛ አይደለም። ማንም አጠገብ እግዚአብሔር ምስክር ነው። አይደለም ለራሴ ሰውነት እንዲሸተኝ አልፈልግ። እንደገና የእድገት አንድ ሰው ጤናማና ሀብታም መሆን ከፈለግ መጀመሪያ ሀብታም የምትሆነው እላ ያለው ጀናባህን ስታጸዳ ትነቃለህ፣ ትነቃለ ራስን ትወዳለህ። ጽድት ስትል ርስቁም ሀርቁ ሁሉ ነገሩ ይገባል። አይምር እስቲ ታጠብ። የጨነቀ ነገር ካለ መጀመሪያ መታጠብ ነው። የደበረ ነገር ካለ ልቅቅ ነው የሚያደርግ ጀናባዊ። ሰይጣኑ አንደኛ እምነት የላችሁ የውሸት ደግሞ አማኞች ናችሁ። የሃይማኖትም ድሃ ናችሁ። ኢትዮጵያ የሁሉም ነገር ድሃ እንደሆናችሁ ታውቃላችሁ። ውሸታሞች ናችሁ። የእውነት ድሃ ናችሁ፣ የሃይማኖት ድሃ ናችሁ፣ የገንዘብ ድሃ ናችሁ፣ የጽዳት የሁሉም ነገር ድሃ ናችሁ። ጎ ቴክ ሻው እዚህ መታችሁ፣ ራሱ ሻው ነፃ ነው። ተጠቁ። ሳምንት ጠብቅ። እሱንም የማትታጠብ ብዙ ሰዎች አሉ። ልብሳችሁን እንኳን ማታ ማሽን የሌ- ማሽን የሌለው እንዳለ ታውቃላችሁ እዚህ ሀገር በእጃቸው ማጥብ፣ በቃ ጉድ ያለበት ሀገር ነው። ኪጭ እዚህ ሀገር ደግሞ ልንገራችሁ በተለይ እዚህ ሀገር ካልጸዳ ቤተ ሊገማ የሚደርሰው ሊገማ ሊገማ የሚደርሰው ከዛ እራሳችሁ ግማታም ስለሆናችሁ እራሳችሁ አፋችሁ ስለሚሸት ሰውን ይሸታል፣ አፍሽ ይሸታል፣ ትገሚያለሽ ያለሽ ምናምን የምትሉት ግማታዎች፣ እኛ እንደዚህ አርገ ጥፍራችሁን፣ እድፋችሁን፣ እግራችሁን አጥበን ነው አልጋ ላይ እያስተኛ ናችሁ። ለመተኛቱ እንኳን ትቀፋላችሁ። ሰክረን ተኝተን በጠዋቱ ስንነቃሽ ሽታው ትዝ ብሎ እያጠብን ናችሁ። የዚህ ነው ያለው ሊሰውን ምጠየፈው ግማታ፣ ምን እጠየፋሉ? ድሃን እጠየፋሉ? አልወድም በቃ አልወድም፣ ባልበላ ባልጠጣ ይሻለኛል። አዋረዳችኋለሁ እኮ አልኳችሁ። እንደዚህ ስታው እኔ ቁጭ ብዬ ነው ማዋረዳችሁ። ወይኔ ውብ እንድትሉ ነው ማረጋችሁ። አርፋችሁ ቁጭ እንድትሉ ነው ማረጋችሁ። ታጠቡ መጀመሪያ። በተለይ መንግስት፣ ያ አስፓልትን አበባን ከተማን ከላዩ በማሳመር አይደል፣ ህዝቡ ራሱ ጽዳቱን እንዲጠብቅ ቅጣው አሽተትና ያልታጠበ ሰው ወደ እስር ቤት መጀመሪያ። ከታጠበ ጥሩ ነገር ከታጠበ ሀገሩን ይጠብቃል። እውነታዊ ጽዳቱን ከጠበቀ እኔ ጽዳቴን የራሴን የሰውነቴን ጽዳት የውጭ አካሌን ጽዳት እንዲሁም የውስጤን ካጸዳው ውጭ ላይ ያለውን ነገር በሙሉ እጠብቃለሁ። አስተሳሰብ የሚጸዳ ነው የሚሆነው። መንግስት እዚህ ጋር ታጸዳለህ እዚህ ጋር እኛ ሀገር እንኳን እንደዚ ህግ የለ። ቆሻሻ የጣለ አንድ ሺህ ብር ይቀጣል። ስለሚቀጣ ነው እንጂ ቢጥል ቆሻሻ ደስ ይለዋል ይሄ ወሸላ የሆነ ትውልድ ማለት ነው። ወንፊት ወሸላ የሆነ ትውልድ ሰው እንዴት፣ ስለምትቀጣ አተሽና ስለሚቀጣ ብቻ። እንደዚህ አይነት ትውልድ ነው ያለው ስለሚቀጣ ብቻ ቅጣትን ፈርቶ ነው እንጂ ቢያግማማው ከተማው ደስ ይላል። እንደዚህ አይነት ትውልድ ወሸላ ትውልድ ነው ያለው። ወሸላ ትውልድ ራሱን የማያጸዳ ጽዳቱን የማይጠብቅ ስትጸዳ ስትሰለጥን ራስን ስትወድ ሀብታም ትሆናለ። ሀብት ማለት የገንዘብ ሀብት ብቻ አይደለም። ጤናማ ትሆናለ። የገማ ነገር ላይ ትበላለ። አሁን ይሄ ሀብታም የተባለ የኢትዮጵያ ደግሞ ባለ ሀብት አለ። ቤት ይሰራል የሆነ ቦሌ ይቀመጣል። እዛች ውስጥ ታምቆ ነው የሚኖረው። በቃ ምክንያቱም በእዛች ቦሌ ናት ወይንም ደግሞ ሲ ኤም ሲ ነው ምናምን እዛው ይኖራል በቃ ምክንያቱም ወደ ሌላ ቦታ ካሄደ ግማቱ፣ ሽታው፣ ድህነቱ ስለሚታየ ራሱን አወጣ፣ ራሱን ነጻ አወጣ። የሆነ አንድ ሪል ስቴት የሆነ ሰፈር ውስጥ ተቀመጠ። ሰው አለም ላይ ይኖራል። ያንተ ሀብት ራሱ ምናምን በአንድ ባለ ሀብት የምትባለው ራሱ ሀብትህ እዛ ቦሌ ላይ ብቻ ነው። ቦሌ ሱቅህ ለዳሁ ትሸጣለህ ወይ ለሰራተኛ ታሰራለህ። ከዛ ሁለ ትመጣለህ ለመዝናናት ስትፈልግ። ትልቁ የኢትዮጵያ ባለ ሀብት ትልቁ ትልቁ ችሎታው የት ነው? ዱባይ መሄድ ነው። ከዛ በለጠ እንዲያውም ተመስገን፣ አሁን ታይላንድንም ጨመራችሁ ቱርክ እንኳን አሁን ቅርብ ጊዜ መምጣት የጀመራችሁት እሱንም ለነዚህ ለድሃዎች እራሳቸውን ለማሻሻል ከሚመጡት። በቃ የኢትዮጵያ ሕዝቡ ነገርኳችሁ። ባለሀብቱ፣ ቄሱ፣ ሼኩ፣ ሃይማኖት እንኳን ይቅርብል ለሃይማኖታቸው ስለሚኖሩ ይቅርታ። ባለሀብቱ፣ ባለስልጣኑ፣ ተማሪው፣ ምናምን ምጥብ አንድ አይነት ድሃ። ፕሮፌሰር አከሌ ግን ፕሮፌሰር አከሌ ፕሮፌሰር እዚህ ጋር ነው እንጂ እንትኑ የትምህርት ሀብት ያለው ከዚህ በታች ግማታ ነው ወይ፣ ስፖርት አይሰራ፣ ቆንጆ ሰውነት የለው፣ ጤናውን አይጠብቅ፣ ግን ፕሮፌሰር ነው። አንድና አንድ ዶክተር ወዳጀን ብቻ ነው ጽድት ያለ ሰው፣ አንድና ከቤቱ ከጽዳቱ፣ ከአነጋገሩ፣ ከጭንቅላቱ፣ ከሃይማኖቱ አንድ ነምበር ዋን አንድ ሰው፣ እዛ አፍሪካ ውስጥ፣ እዛ ኢትዮጵያ ውስጥ ሰው ጥሪ ቢሉኝ ሁላችሁ ግሞች ናችሁ። አንድ ዶክተር ወዳጅ ነው ብቻ ነው ያለው። እግዚአብሔር ምስክሬ ነው። ሁላችሁ ከነ መንግስታችሁ አንድ አይነቶች ናችሁ። አንድ አይነት፣ አንድ እሱ ብቻ። አንድ እንከንም አታዩበት፣ ራሱን ሆኖ የሚኖር ሲግግብ ያለና፣ እግዚአብሔር ምስክሬ ነው። ተአምረ ተአምራዊ ተአምረኛ ሰው አንድ ሰው ኢትዮጵያ ውስጥ ይጠራ ይባል፣ አንድ ሰው። ሌሎቻችሁ ግሞች ናችሁ። ወይ ጽዳት የላችሁ፣ ወይ ነገር የላችሁ፣ ወይ ትምህርት የላችሁ፣ ወይ ትምህርታችሁ ይህ ሰው እንዴት! እስቲ ከሱ ተማሩ። ሰውን እንዴት እንደሚያከብር ከሰው ጋር እንዴት እንደሚኖር አምላኩን እንዴት እንደሚፈራ እውቀቱን እንዴት እንደሚያከብር እንዴት ሰውን እንደሚረዳ እንዴትም ደግሞ ቆራጥና ጀግናውንድ እንደሆነ፣ ቆራጥና ጀግናውንድ በስመ አብ የማይገዛ የማይንበረከክ ጋይስ፣ አንድ ሰው ብቻ ነው ያላችሁ። እሱም ዶክተር ወዳጄ ነው። አለቀ። ሌላው እንዳለ ወይ

ዛሬማ በሰንብ የተሸበን አዎ፣ ልጄን ስትነካ እሄድብሃለሁ፣ አይስወር እሄድብሃለሁ፣ እሄድብሃለሁ። እንጨምርላችሁ አይበቃችሁም። እናንተ ኃጢአተኞች የኃጢአት ከረጢታችሁ ያልሞላ አንዱ ሴት ልጅ ላይ እንደዚህ የምትወርዱ ሸርሙጣ፣ የሸርሙጣ ዘሮች፣ ትላም፣ የትላም ዘር በሙሉ ከዚህ በኋላ በሬሳችሁ ላይ ነው ሻምፓኝ። አሁን ነው ብቻ፣ አንድ ነገር ልስማ፣ እንዲ ሻምፓኝ ነው ማወርደው። አንድ ነገር እንዲ ሻምፓኝ ነው። እኔ አንጀታችሁን ካላቃጠልኳችሁ በምችለው አቅም በሙሉ ማለት ነው። ሻምፓኝ ከዚህ በኋላ ነው ማወርደው። አሁንም የምታለቅ አልቅሱ። እኛ ለቅሶ እንድች የምትባል በዘራችሁ ድረስ አሁን ምን፣ እኔ እኮ በነገራችን ላይ ግማሹ እያበደ እጄ ላይ ይጥለዋል። እኔ ባደረግባችሁም ራሱ ችግሩ ምንድን ነው፣ በፊት የነበረኝ ባህሪ አራችሁን ድረስ ጠረጌ ያለሁ እንዲ ያረግ። ሁላችሁም እጄ ላይ ወድቃችኋል። ስለ እኔ ክፉ ያወራችሁ ስለ እኔ መጥፎ የሚያወራች እንኳን አገኘሁሽ። ብሎክ አድርገህ አስማማኝ እጄ ላይ ወድቀሻል። ግማሽ ሻብደሽ፣ ግማሽ እዳ ገብተሽ፣ ግማሹ አልቅሰሽ ሐዘንሽን ደስታሽን፣ ችግርሽን ችግር ሽም ሁልሽም ተከፍያለሁ። ሁሉሽ ገና እጄ ላይ ተወድቃላችሁ። ኮሜንት የጻፋችሁ

እኔ ድምጽ መሆኑ ከዚህ በለ እንድታልቅ ጸለቶይ በሙሉ በአፋችሁ የነካችሁትን በእጃችሁ እንድታገኙት ነው። በልጆቻችሁ እዚህ ላይ የጻፍሽ በሙሉ መጥፎ ነገር የጻፍሽ በሙሉ አብረሽ ተባብረሽ የተሳደፍሽ በሙሉ በልጅሽ እንድታገኙ ሴት ልጅ ካለሽ በሴት ልጅሽ፣ እህት ካለሽ በእህትሽ። ወንዶቹን ምንም አይንካቸው፣ አይንካቸው። ምክንያቱም እኔ ወንድ አደለም እየሰድበኛለሁ ሴቶቹ ናቸው። እናት ካለሽ በእናትሽ፣ እናት ሆነሽ ደግሞ በልጅሽ። ልጅሽ ወጣት ትግባ ያ ሬሱ አይምጣልሽ። እኔ ልጅ ናትረፋ ያለው አንቺ ግን ሬሳሽን ተሰከል ወየው፣ ል ወየው፣ ልጅ እንድትያርክሽ። ጊዜ ይህን ነው ለናንተ መኝ። በተለይ ኮሜንት ላይ እጃችሁን አንስታችሁ ይጻፋችሁ ታያላችሁ።

ወየ ወየው አለቅም እስካላላችሁ ነው እንጂ አይደለም። ማንም የደረሰባችሁ የለም ማንም ሰው ደረሳችሁብን እንጂ አልደረስንባችሁም። ብሮና እኔማ እግዚአብሔር እኮ ቅርብ ብሎኝ ይኸውልሽ የጥይት ድምጽ አልሰማ

ለእኔ ያደረገውን ላንች እንዳያደርግልሽ። አሞራው አሞራው ዘመዶችህ አስቸግረዋል። አንድ በላቸው አንድ በላቸው። እኔ ብዙ የተጋሩን ችግር ስለማቅ አፌን ይዤ በቁስል ላይ ቁስል እንዲ እንዲ አርጓቸዋል። አሞራው አሞራው እኔ ንገርልኝ ዘመዶችን እንዲ እንዲ እንዲ አርጓቸዋል። እንዴ በተለይ ሶሻል ሚዲያ ላይ እንዴ እንዴ እንዲያርጓቸዋል፣ ንገራቸው። ካልሆነ በየቀኑ ሊሄድባቸው ሊሄድባቸው ነው። ሊሄድ ፖለቲካ ውስጥ ልገባ ነው። እኔ ትከሻይን ስትነካኝ ትከሻህን አይደለም እግርህን ነው የሚቆርጥልህ። ትከሻይን ስትነካኝ ተመልሼ ትከሻህን አይደለም መነካው እግርህን ነው። አሳረፋቸው። ለትግራይ እናት ሲባል አፋቸውን ቢቆጥቡ ጥሩ ነው። ቀጥታ እኔ መናገር ካለባቸው በእኔ ነው መምጣት ያለባቸው፣ ካልሆነ ግን እኔ እዚህ ጋ ስትሆኝ እኔ ላይ ነው የሚሄደው። አንድ ሰው አይደለም ማስለቀሰው አስራ አምስት ሚሊዮን ሕዝብ ነው ማስለቀ አስለቅሳችኋለሁ አስለቅሳችኋለሁ። እስቲ አንድ አማራ እኔ በጣም ይገ እስቲ አንድ አማራ አንድ አማራ ሚሊዮን ከፍቶ የሚናገር አይታችኋል? ስለኛ አንድ እስቲ ንገሩ። እኔ በጣም ይገርመኛል አንዳንድ በተለይ ለነሳምር ያላቸው ፍቅር አይዶን ነው አማራ እየመሰሏቸው የሆን ልጆቹ ለምን እንደማይናገሯቸው እግዚአብሔር ምስክሬ ነው የምላቸው። እያንዳንዱ ኮሜንት ላይ ገብታችሁ ብታየው አብዚ ቁልጭ ናቸው። ደግሞ በእነሱ ቤት መሸወዳቸው ነው መሸወዳቸው። ፔጁን ይከፍቱና ኢሜይላቸው ከስር ሀይሌ ምናምን ምናምን ነገር እግዚአብሔር ምስክሬ ነው ሀይሌ ሀይሌ ሀይሌ ሀይሌ ጻዲቅ ምናምን ኢሜይላቸው ስማቸው ሌላ ነው። ጎርጉሬ ስገባ ዜድ ጎርጉሬ ስገባ ጎርጉሬ ስገባ፣ አላስገባም። ዞር ወይ እኔ ማንም ሰው አላስገባም። አዳምጪ ቁጭ ብለሽ ጎርጉሬ ስገባ ወይ ምናምን ኢሜል ወይ የሆነ ነገር ኢሜል ወይ የሆነ ነገር። ጤነኞች ናቸው ሰዎች? ምንድን ነው እንደዚህ? እውነትሽን ነው ያቺ ዝብዝብ በርሜ እላለች እሷ ጋር ይገቡና፣ እውነትሽን ነው እንዳለ ተጋሩ እንዳለ ከስር የምትጽፍ ስለዚህ ትመታላችሁ እቀጠቅጣችኋለሁ። እናንተ የኔ ልጅ በዚህ መልኩ የምትቀጠቅጡ ከሆነ እንደ ተጋሩ እቀጠቅጣችኋለሁ። እናንተ ሰው በላ ሰው ደም ጠጮች እያልኩኝ ማለት ነው፣ የወያኔ ሽንት ጨርቆች፣ የእኔ ልጅን መቀጥቀጥ አይቻልም። እቀጠቅጣችኋለሁ፣ እቀጠቅጣችኋለሁ። እኔ ስለ ሀያ ሰባት ዓመቱ ነው መጠቃችሁ ስለ ደም ስላፈሰሳችሁት ደም ስለጠጣችሁት ስለዘረፋችሁት ስለበላችሁት ነው የምጠይቃችሁት። እናንተ ለብቻ ለጌታችሁ የእኛ ጉዳይ የሚሰማችሁ ከሆነ ስለኛ ጉዳይ የሚሰማችሁ ከሆነ ችግራችሁ ቤተሰባዊ ሳይሆን ፖለቲካዊ ነው ማለት ነው። ፖለቲካዊ ነው ማለት ነው። ለምን አንድ እሷ ፖለቲከኛ ናት፣ የኔ ልጅ ጉዳዩ ስለኔ ልጅ ነው አደለ? ምን አባታችሁ ልታረጉ ነው? ምን አባታችሁ ልታረጉ ነው? አንድ ቦታ ላይ ለምን? ሌላ ቦታ ላይ ኮሜንት አትሰጡ? ለምን ኮሜንት አትሰጡ? እናንተ ደም ጠጪዎች ማለት ነው። ለምን ኮሜንት አትሰጡ ሌላ ቦታ ላይ? ለምን ሌላ ፔጅ ላይ ዳችሁ ኮሜንት? ለምን ሄለን ጋር ገብታችሁ አይጦ ጋር ግንጦ ጋር ገብታችሁ ኮሜንት አትሰጡ? አሃ፣ እኔን በዚህ ልታገኝ በልጄ ልታገኝ። ትንሽ ቀን ነው፣ እስቅባችኋለሁ። ትናንትና አልቅሻለሁ አይደለ? እስቅባችኋለሁ አሳረራችኋለሁ ይውልሲ ሲ ታቁኛለች። ከማንም የበለጠ እኔ እናንተ ናችሁ የምታውቀው። ተከባብረን ተከባብረን ፖለቲካሊ ከሆነ ፖለቲካሊ ነው መገናኘት ያለብን። ፖለቲካሊ ልጄን እየመጣችሁ ግን አዋረዳለሁ ካላችሁ እንወራረዳታለን። የፖለቲካ አካሄድ ምን አባሽ እናንተ የእናንተን ቆራጣ የተቆራረጠ እግሩን የተቆራረጠ ሰው ለጥፌ እዚህ ጋራ ያ ብለጥፍ ደስ ይላችኋል? ደስ ይላችኋል? አንድ እናትና ያቺ ብረትና ብረታ ብረት የገባባትን በጦርነቱ አምጥቼ እዚህ ላይ ብሳፈጥባት ደስ ይላችኋል? እንደ ሴት ከሆነ ደስ ይላችኋል? እንደዛ ከሆነ ማሳፈጥባችኋለሁ። ሌላ ፔጅም አለ ተሳፍጬ እንዲህ ነው የማስለቅሳችሁ። የባለፈውን ችግራችሁን ይያልሳ ማለት እግዚአብሔር ምስክሬን ነው እንጂ በልጄን ይቀዳናል አላቅም አላቅም እንደዚህ የማንም ብስብስ ያበደች ሴት ለይቱባ ብላ ስለፈለፈች እኔ እንደውም በጣም የምታስቡ ይመስለኝ ነበር። በጣም ትንሽ ከሌላው የተለየ ጭራሽ አንድ በርሜል በሀሽና በድራግ የደነቆረች ሴትን ትላንትና የትግራይን ህዝብ በፓትሎክ እየሰደበች እና አባቴ ሻቢያውን ገለውታል እያለች እናንተ ላይ ስንት ነገር ዜዳ፣ አላስገባሽ ረፊ ዜዳ ትለክ እንዳትልክ፣ እኔ ምልልስ አልፈልግም፣ አላስገባም ማ ያ ስትሳደብና በፓትሎክ በኩል የትግራይን ህዝብ ለጦርነት ያበቃት ትልቅ ትልቅ ዶክሜንት ያላ ሰብ ለካናዳ ታወጣላችኋለች። እሷን ጠይቋት ማንነቷ ያለችን ሴት ዛሬ ፖለቲካዋን ቂሟን በልጄ እኔም ፐርሰናል መታ ማናገር ስትችል በልጄ ስትወጣ፣ እኔ ደግሞ እንደ ሀገር የራሳችሁን ጉድ እያመጣ ብሳለቅባችሁ ደምን ባታለቅሳላችሁ ማለት ነው። ያ ደም ባታለቅሳላችሁ። እኔ ሄዱ ሄዱ ካለሽ የበሰበሱ እነዚህ ትላሞችን ብሎክ አርጊያቸው። እናንተ ስንት የሚሳቅባችሁ ወላጅ አልባ የሆኑ እናቶች። አሁን አሞራው በጦርነት ወላጅ አልባ የሆኑ እናቶችን ይረዳል። አይደለም ወላጅ አልባ የሆኑ ስለ እኔ ልጆች ምን አሳሰበሽ? ይልቁንስ እንደሱ እንደ አሞራው መቼስ ታናሽ ልጅሽ ይሆናል። ትግራይ ላይ ለተጎዱት ልጆች ያገኘውን እየሰበሰበ ትግራይ ላይ በጦርነት እናትና አባታቸውን ላጡት ይጎዳል። አንቺ እዚህ ቁጭ ብለሽ ብቻ በዚህ በድራ ጋፍሽ ያለሽ ለምን አፍረጅ? በጦርነት ብዙ እናቶች፣ ብዙ ህጻናቶች፣ ብዙ አባቶች ምን ሆነዋል? ቤተሰብ አልባ ሆነዋል። ለምን አፍረጅ እርጂ? አንቺ ሌባ በእርዳታ ስም ስንቱን ነው እየዘረሹች? አንቺ ሌባ፣ የት ሊቢያ ላይ የሰበሰብሽ ገንዘብ የት የትግራይ ልጅ ሊቢያ ላይ ማፊያዎችንም ምንድ የሊቢያ እንትኖች ይዘዋቸዋል ብለሽ 28 ሺህ ዶላር የሰበሰብሽው የታረግሽው ይህንን የትግራይ ልጆች ያውቃሉ። ዩቱብ ላይ የሰበሰብሽውን ገንዘብ ታውቃላችሁ? ዩቱብ ላይ 28 አይዶ ነው በኢትዮጵያ ብቻ እርግጠኛ አይደለም። እንትን ላሉ አይዋሉ የሰበሰብሽውን ገንዘብ የታረግሽ ትግራይን እረዳለሁ ብለሽ አንድ ሚሊዮን ብር ማን ኤዲት አደረገሽ? አንቺ አንቺ ስለሌላው ኤዲት ልታውሪ ትፈልጊያለሽ። ገንዘብ ይባል እንዲባል ኤዲት ይደረግ ልታውሪ ትፈልጊያለሽ። ይህንን የሚያውቅ አለ የለም? ከአንቺ ከአንቺና ባልሽ እንደ ሀገር እንደ ሀገር እኮ ወያኔ እኮ ደና ቀጥቅጦ አንቺንም ባልሽንም ደና ቀጥቅጦ እኮ ነው ያባረራል። አንቺ ሌባ! እናንተ በአንቺና በባልሽ ጭንቅላት ኢትዮጵያ ውስጥ ያ የንግድ ቢዝነስ እናደርጋለን ብላችሁ የስዊድን ጋዜጠኞችን ይዛችሁ ገብታችሁ ሀገር ልትበጠብጡ ስትሉ ከሻቢያ አባትሽ ጋራ ቀጥቅጦ ነው ያስወጣሽ ወያኔ። አንቺ ነሽ ለትግራይ ሕዝብ የምታስቡ የትግራይን ሕዝብ የትግራይን ሕዝብ ለዚህ ሁላ እንዲገደ እንዲቀጠቀጥ ያደረግሽው አንቺ ነሽ የመጀመሪያው ወያኔ ደጋፊ ይመስላችሁ ብሔር ብሔረሰብን በምታጠሉት በተለይ በኦሮሞ በአማራ ላይ ስትሳደብ የነበርሽ ፓትሎክ ላይ አንቺን አንቺንሽ አንቺንሽ የመጀመሪያ እስከነባልሽ ማንነቷንማ፣ ስም አልጠራም። ስም እዚህ ሀገር ጠራሽ ማለት ቀጥታ ተጠያቂንሽ፣ ስም አልጠራም። ለዚህ ነው እኔን የማታገኝ ግን፣ እንደዚህ አበሳበስሻለሁ እስከነባልሽ ወሮ በላ ወያኔ ቂጥሽ ላይ ባልሽም አርጎ እነዛን ዋናዎቹን አስሮ አንቺን እና ባልሽን ሸኝቶ ከዛ በኋላ መጣሽና የእናቴን መሬት ቀምቶ ወያኔ። አባቴ ኤርትራዊ ስለነበረ ኦሮሞ ላይ ብቻ የደረሰው አይደለም። እኛ ላይ የሚያደረሰው ወያኔ እኛ ላይ ሳይሆን የአንቺ አባት ላይ ያደረሰው ባንዳ ስለነበረ ሀገር ሊሸጥ ስለመጣ ስለነበረ ነው። ቅንድብ ቅንድቡን ተብሎ የተደፋው ደጋ ረገውስ ደጋርግ ጎበዝ፣ መለስ ጎበዝ። ምን አባሽ ሀገር ልትሸጪ ስት እስከነ ባልሽ አንቺ ወንጀለኛ። ይህንን ታሪክሽን ሰው ያውቃል። እስከ ዛሬ ድረስ እኮ ባልሽ እኮ ባልሽበት ሀገር ራሱ እኮ ወረቀት የለውም ራሱ መንግስት እኮ የስዊድን መንግስት እኮ አልሰጠው። አንቺ በርሜ በርሜ ነው። ለምን ወረቀቱን ጠቀማ ባልሽስ ይሄን ተጋሮች ያውቃሉ። ግን አንድ ሚሊዮን ብር አሰባስባ በኢትዮጵያ አንድ ሚሊዮን ብር ስለሰጠች ስምሽን ስምሽን እኮ የምታስጠሪ ከሆነች አከሌ አከሌ የምትባይ በእንደዚህ ሀገር የምትኖሪ በትግራይ ለተጎዱት አንቺ ብቻሽን ያዋጣሹ አድግ እንዲያም ይሄ በነገራችን ላይ የትግራይ ልጆች ብር ሲሰጡ አንድ ሚሊዮን ብር ብቻ ይሰጡ። ይሄ አንድ ሶስት ሚሊዮን ብር ነው ያሰባሰ ኤዲት አስደርጓት። በቀደም የላታቸው ሌባ ወሮ በላ ባልሽ ደግሞ በጎን በኩል መጥተው ትግራይ ውስጥ ለተጎዱት ለገበሬዎቹ የሆነ ምንድን ነው ማረሻ ማረሻ እየሰራው ነው። ቤት ውስጥ እንደዚህ እንደዚህ እያደረኩኝ ነው እና በዛ ልረዳቸው ፈልጋለሁ። የትግራይ ልጆች ተባበሩ እንዳሰጡት። ይሄ ሌባ ሌባ ነው። እንዳሰጡት ወሮ በላ ወሮ በለገ ሻቢያ ዲቃላ ነው። እንዳሰጡት እንዳሰጡት ሁለት ዲቃላዎች ሁለት ዲቃላዎች እግረና ሁል ጊዜ ሀሺሽን ጋጨስ እዛ የሆነች መንግስት የሰጠው እታች የሆነች እንትናለች ብረታ ብረት መስሪያ ያለች እዛ ላይ ቁጭ ይልና መንግስት ሰጥቶታል። ሲነሳ እንኳንስ እንኳንስ ብረትና ብረት ሊገጥም አይደለም ምን እየሰራት ነው ስትሉት ምን እየሰራች ነው ስትሉት፣ አንድ ፕሮጀክት ጀምሬያለሁ። ምን አይነት ፕሮጀክት? ዲስንፌክሲዮን መስራት። ዲስንፌክሲዮን ህፃናቶች ይሰራሉ። ለማ ለኢትዮጵያ? ለምን ለኢትዮጵያ? ከኢትዮጵያ ባንክ ለመበደር የኢትዮጵያ የአፍሪካን ህዝብ እንደ ደደብ እኮ ነው የምታዩት፣ እንደ ደደብ። አሁን ትሄድና በዛ በሲጋራ እያጨስክ ይህን ሰርቻለሁና የኢትዮጵያ ሳይንስና ቴክኖሎጂ ኢንስቲትዩት እንዲያይልኝ ይህንን ህዝብ እንደደደብ ንቃችሁ ስለምታይ፣ ከዛ ይህን ያህል ሚሊዮን ፈጅችበታለሁና ስጡኝ። እናተ ድንጋይ ትብላ። ኢትዮጵያ ውስጥ ከአንተ የበለጠ የተማራለ ከአንተ ከደደቡ የበለጠ። ከዛ እስቲ ምን እየሰራ ነው ምናምን ብላችሁ ስታዩ፣ ቆይላሳሽማ ቆይላሳሽ ሲነሳ ሱሪው ፓንቱ ቂጡ፣ ሱሪህን ማሰር ያቃተ ጀለገፍ ማለት ነው ገልጃጃ። እስቲ ውጣ እናታ አንተ እስቲ አቋሚ ይታይ፣ ገለጀፍ አንተን ለኢትዮጵያ፣ ለትግራይ ገበሬዎች ምንድነው? ምንድነው ኮንስትር ምን ይባላል? ማረሻው የምትሰራው ምን ነው? ማረሻው ስሙ ስጠባ ምንድነው? የማረሻ ስም ማረሻ። አንተን የምትሰራው ሱሪን ማሰር ያቃተ አፈር ብዱ ማረሻ ብላችሁ ጻፍ። ዱ ምንድነው ማረሻው? ትራክተር ትራክተር፣ የምትሰራው ትራክተር በንትን በምንድነው ያለው? በሆነ ነገር የሚሰራ

ጡረታ የመንግስት ጡረተኞች በእናንተ የተነሳ ነው ኢትዮጵያ የሚጠላው። እከኮች ሌቦች፣ ችግሬ የልጄን ስም አታንሱ። ችግሬ እቀጠቀጥሻለሁ። እኔ እና አንቺ በፖለቲካውን እኔ የተገናኘ ነው አይደለ በፖለቲካ አንቺነሽ ህዝብሽን ያስጨበጨብሽው። አንቺነሽ ህዝብሽን ያጋደልሽው። አንቺነሽ በፓትሎክ ፓልቶክ ነው ፓልቶክ። ያ የኢትዮጵያን ህዝብ ስትጨፈጭፊ ስትሳደቢ የነበረው አሞረው አላስገባም። አሁን እናንተ ገብታችሁ፣ ተይ ጂጂ እንደዚህ አይደለም። ኖ ኖ ኖ ነው። መጀመሪያ ሄዱና የኔ ልጅ እንዴት እንዴት አድርጋ እንደምትሳደብ ሄዱና እንትንበር። ፓልቶክ ነው ፓልቶክ። እኔ ያለቀ እኔ በፓልቶክ ጊዜ አልነበርኩኝ። ተማሪ ነበርኩኝ። ወጣት ነበርኩኝ ጊዜም አልነበረኝ። እራሴን ቢልድ የማደርግበት ጊዜ ነበረ፣ በፓርቶ ጊዜ ማለት ነው። ያ እነሱ ከድሮም ጀምሮ ስራ ፈቶች ናቸው። እኔ ማር ነበር፣ እሰራ ነበር። ለዛሬው እዚህ ጋር ተረጋግቼ እንድኖር ያንን ጊዜ ስለሰጠሁኝ ነው። ያ በልጄ ከመጣሽ እዘለዝልሻለሁ፣ ቆጭ ብዬ ነው ዘለዝልሽ። ቆጭ እኔ እግዚአብሔር ምስክሬ ነው። እንደው የሱም የእሷም ጥፋት